ያው እንደምታውቁት እንደምትገምቱትም ጭምር ጉዟችን ገልማጭ እና ግልምጫ የበዛው ነው። ስለዚህ ቆም ብለን እኛም ገልመጥ ገልመጥ እያለን ማየት ግድ ሆኖብናል። ስለዚህ እየጠፋ ነው ለመገለማመጡ ነው ለማለት ነው። ለምታበረታቱን ለምታጎብዙን፣ ለምታስቡልን እንዴት ሆንሽ? ምን ነው ጠፋሽ? ናይተንሽ አናውቅም የተፈጠረ ነገር አለ ወይ እያላችሁ ለምትጨነቁልን ሁሉ ምስጋናችን ከልብ ከውስጠኛው ክፍል የተቀዳ ነው። እናመሰግናለን። ደህና ነኝ፣ ለጊዜው ደህና ነኝ። እንግዲህ በተጨማሪ ደግሞ ዩቲዩብ በተለያዩ ጊዜያት የምንከተላቸውን ኮሚኒቲ ጋይድላይንስ ጥሰሻል በሚል ምንም ይግባኝ አቅርቤ ተቀባይነት ባያገኝም ጥሰሻል በሚል ቀጥቶኛል። ለማንኛውም እየታገልን ነው ትግላችን እስከ መጨረሻው እስከ መጨረሻዋ ጥይት ይቀጥላል ለማለት ነው። ኢትዮጵያ ለሱዳን 15 ሚሊዮን ዶላር እርዳታ ልትሰጥ ነው የሚል ዜና ይቺን ዜና የሰማ ነው። በአፍሪካ የመሪዎች ስብሰባ መካከል ተሰንቅራ ነበረ። ያው ሁል ጊዜ እንደምንለው የእኛና የሀገሪቱ ቋንቋ ከተደበላለቀ ቆይቷል። እሷ የሆነ ነገር ትላለች፣ እኛ የሆነ ነገር ይገባናል። እሷ የሆነ ነገር ታደርጋለች፣ እኛ ምን እያለች ይሆን ብለን ጉግል እያደረግን ነው የምንረዳው። ቋንቋችን አለመግባባት ካልሆነ በቀር ቆይ ግን እልህ ነው እንዴት የተያዝነው ማለት። ለጅቡቲ አበደረች የሚለውን ባለፈው ጊዜ ያነሳነውን ማለት ነው የሚለውን ሰምተን ጨጓራችን ከመቼው ፀጉር አብቅሎ ነው አሁን ደ እንደገና ለሱዳን ረዳች ላይ የደረስነው? እኔ የምለው መቼም መረዳዳት ያለ ነው። እናም እንዲህ ለመርዳት ይህን ያህል ማለት ቀናነት ካስጨነቃችሁ ለምን ሞልቶ ከተረፈን ችግርና ጭንቀት አትለግሱ? አሀ፣ እኛም ትንሽ ቀለል ይለን ነበረ። ነው ወይስ ሰው ለመርዳት ሰው መሆን በቂ ነው ይሉትን ቢል እንዳለ ወስዳችሁ ሀገር ለመርዳት ሀገርም መሆን በቂ ነው ብላችሁ ተርጉማችሁት ማት ነው። እረ ወገኖች፣ ለሱ አይሰራም፣ ለሀገር አይሰራም። ሀገርን ለመርዳት ሀገር ከመሆን በተጨማሪ ራስን መቻል፣ ራስን ማገዝ የሚባል ነገር አለን። አስባችሁታል? ይሄ ሁሉ የብድር ናዳ ላያችን ላይ ወላይተኛ እየጨፈረብን እንደገና የኑሮ ውድነት ጎጆውን ሰርቶ ጎጆ ወጥቶ እላያችን ላይ ተቀምጦ እያለ ይሄን ሁሉ ዶላር ስጦታ። ቆይ ግን ቁጥር ላይ እስከዚህ የሚሆን ነው እኛንን፣ እናንተ ናችሁ። አሀ ይሄን የዜሮ አይነት ትደረድሩት አላችሁ እኮ እንዴ! ኬንያ አንድ ሚሊዮን ዶላር እለግሳለሁ እሰጣለሁ ብላ ቃል ስትገባ እናንተ ደግሞ ከአንድ ላይ አምስት ጨመራችሁበት፣ አስራ አምስት ሚሊዮን እኮ መሆኑ ነው እንዴ ነው ወይስ በአንድና በአምስት መካከል ያለው ነጥብ ተረስቶ ነው? እንደሱ ብላችሁ በገላገላችሁ። በእውነቱ እንግዲህ ባለፈው የአይኤምኤፍ ዳይሬክተር ኢትዮጵያ መጥተው ሲመለሱ ኢትዮጵያውያኖች ታጋሽ መሆን አለባቸው ብለው መክረውን ሄደዋል። እንግዲህ ታገሱ የሚሉን ይሄን ይሄንን ዜና ነው። ለነገሩ እሳቸው የምክሩ የቡጢውን ባለቤት ናቸው። አሳሰባቸው እንዴ መሰንዘር እኮ ነው። ማን ይሙት ማን ይዘረር? ምን አሳሰባቸው? ይመክሩናል እንጂ ስንዘረር፣ ሌላው ቀርቶ እብጠቱን ለማጥፋት በረዶ ያቀብሉን። ለማንኛውም ዜናውን ያነበብኩበት ስር ምናልባት በሚል ይመስለኛል የባንክ አካውንታቸው እርቦ በኮሜንት ስር የዘረጉ ብዙ ነበሩ። ይህቺ ሀብታም ኢትዮጵያ፣ ይህቺ በጣም ሀብታም ሀገር ኢትዮጵያን ከረዳችን ከለገሰችን ብለው መሰለኝ ያላወቃችሁት፣ ነገር ግን እኛ ብንታገስ እኮ በጣም ደስ ይለን ነበረ። ችግሩ ትዕግስት ስንት ዓመት እንደሚፈጅ አለማወቃችን ነው። እንግዲህ እነዚያኛዎቹ ሀያ ሰባት ዓመት ታገሱ ታገሱ ኢትዮጵያን እንደ ሲንጋፖር ምናምን ሲሉ ቆይተው እኛ ኢትዮጵያ ላይ ቆየን፣ እነሱ ሲንጋፖር ደረሱ። አሁን ደግሞ ይኸው አንድ ሁለት እያልን ታግሰን ታግሰን ሰባት ዓመት ፈጀ። እንዴት ነው ነገሩ? ለመንደርደር ይህን ያህል ከፈጀብን ትዕግስቱን ታዲያ ከሚቀጥለው ትውልድ ነው የምንዋሰው? አሃ የእኛንማ ጨረስና ኬት ይመጣል። ለማንኛውም ብሶታችንን ከተኛበት የሚቀሰቀሰው እንዲህ ያለው አበደሩ ረዱ፣ ምናምን የሚለው አይነት ዜና ነው። እና ዞር ብላችሁ ብታዩት ብትመለከቱት እንላለን። አለዚያ እኛን ወደምትረዷቸው ወይም ወደምታበድሯቸው ሀገር ሰዳችሁን ድርሻችንን ከዛው ብንወስድ የሚል ምክር አለን የመፍትሄው አካል ለመሆን የዓድዋ ድል በዓል በታላቁ አጤ ሚኒሊክ አደባባይ ስር ተከብሮ አልዋለ። የዓድዋና የካራማራ ድል በዓል ሶሻል ሚዲያ ላይ ተከብረው መዋላቸው እንግዲህ ሌላኛው ነገራችን ነው። አሀ ከአደባባይ ባይባይ ስትባል የራስን የምሽግ አደባባይ ትፈጥራለህ። ያው የፌስቡክ አደባባይ ማለት ነው። እኔ የምለው ግን ዓድዋን ማለቴ ታፍሩበታላችሁ እንዴ? ለማወቅ ብዬ ነው። ለማወቅ ነው ማለት። እንደዚህ ሰብስባችሁ ሰብስባችሁ ከአደባባይ አዳራሽ ውስጥ የከተታችሁት ብዬ ነው። መቼም አንድ ሀገር ድል ያደረገበትን ያውም ለሌላው መብራት ብርሃን የሆነበትን የማሸነፍ ታሪክ ገፋፍተህ አዳራሽ አትከተውም አደባባይ ይዘው ትወጣለህ፣ ታጌጥበታለህ እንጂ እንዴ። ወይስ ጣሊያንን ከእኛ ይልቅ በጣም ነው የምትወዷት? ወይም ደግሞ በአንድ የዓድዋ ድል በዓል ከፈለች እንደ ብቻ ምክንያቱም ባናውቅም ሐውልቷን አታይዋትም ብላችሁን? የዓድዋ ድልን ከላባደሮች ቀን ጋር ቀላቅላችሁብን ዋላችሁ። እንግዲህ በተቃራኒው ደግሞ ከኢትዮጵያ ውጭ በሆኑ ሀገራት ኢትዮጵያውያን ሲያከብሩ መዋላቸውን ተመልክተን ነበረ። ያው ግን እኛ ስናከብር እንታሳምቱልኝ፣ እኛ ስናከብር ማለት ደስ የማይላቸው ከሆነ ለዛ ቀን የሆነች ቦታ ደርሳችሁ ትመጡ፣ በእኛ ወጪ፣ በራሳችን ወጪ። በነገራችን ላይ የዛሬ ሁለት ዓመት ሀገር ሰላም ብለን ሰከም ሰከም ሰከም እያለን ልክ አደባባዩ ጋር ስንደርስ አጤ ሚኒሊክ በጭስ ታፍነዋል። በዓሉን እኮ በጭስ ተደብቄ አደረጋችሁት። እነዚህ ሰዎች ለአጤ ሚኒሊክ ፍትሐት ካልተደረገ አሉ ወይስ ጭሱ ምንድን ነው እያለን ስንወዛገብ ይኸው ጭሱ ብሎ አንድ ወታደር መሀከላችን። በዚያን ጊዜ እንግዲህ ዛፍ የቀለለው ዛፍ ላይ ግንብ የቀለለው ደግሞ ግንብ ላይ ተሰቅሎ አካባቢው ጭር መንገዱ ማለት ነው እውነት ለመናገር እስራኤላውያን ራሱ እንደዚህ የተበታተመ አይመስለኝም። ወታደሩ እንግዲህ የያስከውን ጨርስ ተብሏል መሰለኝ እንዲሁ ዝም ብሎ ሲያንጣጣው አንዲት ሴትዮ ወታደር አንድ ሰው ምነው እንደምትበት ነው አሉ ቀጥለው ደግሞ አላልቅ ብሎ ከሆነ እኔ ወስድልሃለሁ የእሳት ማቀጣጠያ ያደርገዋለሁ እሳቸውን ስንገስጽ ቆየ። እኔ የምለው ግን ባለፈው አንዱ ባለስልጣን ሌሎችን የሚያስቀይም ነገር አናደርግም ምናምን ብሎ ሚኒሊክ የሚለው ስም ሌሎችን እንደሚያስቀይም ጠቀስ አድርገው ነበረ። ወገን ወደፊት ሚኒሊክ የሚባል መሪ ቢኖረንስ? ወይ ደግሞ እስኪ እሱን እንተወውና በሆነ አጋጣሚ አሁን ያለው መሪያችን ስም ሚኒሊክ ቢሆንስ እንዲ ጠቅላይ ሚኒስቴር እንትና ልታስብሉን ነው እንዴ? እሺ እሱን ተዉትና ምኒልክ የሚባል ሆስፒታል እኮ አለ። እንትና ሆስፒታል እንበለው ማለት የማይመስል ነገር አታምጡ ለማለት ያህል ነው። በነገራችን ላይ የከለከላችሁን ነገር ከመብዛቱ የተነሳ በዓለም ላይ ከፍተኛ ክልከላ ያስተናገዱ ሀገሮች በሚለው ዝርዝር ውስጥ የመጀመሪያው መሆኑ አይቀርም። አሀ ቢያንስ በዚህ እንኳን የሆነ ነገር እናገኝ እንጂ እንዴ! የአዳራሽ ውስጥ ስብሰባ ተከልክሏል። በተቃራኒው የአደባባይ ክብረ በዓል ተከልክሏል። ጥቂት ቆይቶ ማታ ማታ ሳሎናችሁ ውስጥ ተሰብስባችሁ የምታወሩት ለሽብር ጥቃት ነው ምናምን ብላችሁ እንዳትከለክሉም ስጋት አለን። እናማ ይህንን የዓድዋ ድል በዓል ለየት የሚያደርገው ብለን እንድንዘግብ ሆኗል። ለየት የሚያደርገው ደግሞ ቤት ውስጥ ተከብሮ መዋሉ ነው ጥቆማልኝ ቤታችን እንድንውል ከተገደድን አይቀር ለምን ዓመት በዓላችን አናደርገው? ማለቴ ዳቦ ደፍተን፣ ቄጤማ ጎዝጉዘን፣ ቡና እየጠጣን ለልጆቻችን እየዘከረን እንደ ሀሳብ ትራምፕ በአስገራሚ ሁኔታ ወደ ስልጣን ከመጡ በኋላ እዚህም እዚያም የሚፈርሟቸው መመሪያዎችና ሕጎች ከመብዛታቸው የተነሳ ከእኚህ ሰውዬ ፊት እስክሪፕቶችን አርቁ የሚያስብሉ ሆነዋል እንዴ! በየማለዳው እየገቡ መፈረም ብቻ ሆነ እኮ ማለት ቀዳሚ ስራቸው ከማድረጋቸው የተነሳ እና ፊርማ ከመውደዳቸው የተነሳ በሀገሪቱ የሚከናወኑ የጋብቻ ፊርማዎችን ራሱ የምፈርመው እኔ ነኝ እንዳይሉ ስጋት አለ። እንግዲህ ሰሞኑን አሜሪካ ብርድ ልብስ አልብሳና እያሳሳቀች የምታደርገውን እሳቸው ከናን ሶላው ገፈው ራቁቱን እያቀረቡ መሆኑን አይተናል። እኛ ሀገር ቢሆኑ አይናቸውን በጨው አጥበው ምንላቸው አይነት ሰው ሆነዋል። እንግዲህ እንደምታውቁት እራሷ አሜሪካ በርቺ ብላ ትከሻዋን እየተመተመች ጦርነት ያስጀመረቻትን ዩክሬንን ጦርነት አቆመሽ ወደ ሰላም ተመለሺ በሚል መሪውን ጽህፈት ቤታቸው ድረስ ጠርተው እንዴት እንዳበሻቀጡትና እንዴት ሲቆጡት እንደነበር አይተናል። ከካሜራ ውጭ እንግዲህ ሳይቆነጡትም አይቀሩም። በነገራችን ላይ ባለፈው አንዱ የእኛ ሀገር ባለስልጣን ትራምፕ ዶክተር አብይ ጋ ደውለው ዶክተር አብይ መለሱላቸው ያሉትን መልስ ታስታውሳላችሁ? ትራምፕ እና እናንተ ለኢትዮጵያ ስቤ ነው እና በሚሳይል በአይሮፕላን በተለያዩ መንገድ ሊመቷችሁ ነው ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለ ወይ ነው ያለው። እኔ እንግዲህ አላሉም አለንም ይላሉ። ደግሞም ተገቢ ነው ማለት አለባቸው። ማለት አለማለታቸው ሳይሆን ይህንን ጥያቄ የጠየቁት ይህንን ንግግር የተናገሩት ግን ስልኩን ከዘጉ በኋላ ነው። የረሱት ነገር ካለ ለማስታወስ ብዬ ነው እንጂ እሳቸውን ይላሉ አይሉ የሚለው ላይ ክርክር ለመግባት አይደለም። አሁን በቀደም ራሱ ኢቲቪ የለቀቀውን ዜና ተመልክታችሁታል። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። በእውነቱ ተገቢ ማስጠንቀቂያን የሰጠ ነው። እንዴ አርፈው ካልተቀመጡ ደግሞ ብናቀምሳቸው ሁሉ ደስ ይለኛል። ብቻ ትራምፕ ከግንድ ከግንቡ ሁሉ እየተጋጩ ሶስተኛውን የዓለም ጦርነት ከሰሜን ልጀምር ከደቡብ እያሉ እያማረጡ ይመስላል። እንደው አሁን ሌላው ቀርቶ ካናዳን ለአሜሪካ ገብሪ ማለት ካልተጣላን ሞቼ ይገኛለሁ ከማለት የሚተናነስ ነው። እንግዲህ ይህን የሰሙና አስተያየታቸውን የሚሰጡ አንዳንድ አሜሪካውያን በየዜናዎቹ ስር እንደ ዘንድሮ አሜሪካዊ መሆኔ አሳፍሮኝ አያውቅም ምናምን እያሉ ነው። ለማንኛውም የትራምፕ ሁኔታ መጨበጫ መያዣ ያለው አይመስልም። በአንድ ኪሳቸው ሰላም፣ በአንድ ኪሳቸው ደግሞ ጦርነት ተሸክመው ነው የሚሄዱት። ብቻ ሁሉም ሀገር የራሱ ትራምፕ አለው ለማለት ነው።